በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሊቀ ሰማዕታት ለቅዱስ ጊዮርጊስ ወርሃዊ በዓልና ለገና ጾም ለዘጠነኛው ቀን በሰላም አደረሳችሁ፣ በሰላም አደረሰን። የሰላም ወር በረከተ ሰማይ የሞላበት የቅድስና መዓዛ ምድርን የሸፈነበት የፍቅር ፀሐይ ልብን ያሞቀበት የመተሳሰብ ነፋስ ነፍስን ይገራበት ዛሬ የገና ጾም ሁለተኛ ሳምንት የነፍስን ሕንፃ ከፍ እያደረገ የስጋን ምኞት እያደከመ የመንፈስን ኃይል እያጎለበት የሚጓዝበት ዘጠነኛው ቀን ነው። ዛሬ ደግሞ የጀግናው ሰማዕት፣ የጽናት አርማ፣ የትዕግስት ንጉሥ፣ የሃይማኖት ብርሃን፣ የኢትዮጵያ ወዳጅ፣ የደካሞች ተስፋ፣ የድንግል ማርያም ፍቅረኛ፣ የክርስቶስ ምስክር፣ ሊቀ ሰማዕታት ቅዱስ ጊዮርጊስ ወረሃዊ በዓሉ ነው። አንተ የድል ሐውልት፣ አንተ የጽናት ምሳሌ፣ አንተ የሃይማኖት ጋሻ፣ አንተ የፍቅር ሰይፍ፣ አንተ የድንግል ማርያም ውዳሴ፣ አንተ የክርስቶስ ጌጥ፣ አንተ የሰማዕታት አለቃ ቅዱስ ጊዮርጊስ ሆይ ስምህ በከንፈሮቻችን ሲጠራ ልባችን በምስጋና ይሞላል፣ ነፍሳችን በደስታ ትፈነድቃለች። ታሪክ ሲነገር እንባችን በጉንጮቻችን ይወርዳል፣ መንፈሳችን በአንተ ጀግንነት ይበረታል። በጉብዝና እና ሆራት በወጣትነት እድሜ ለሰባት ዓመት ያህል መከራን ተቀበልክ። ጊዮርጊሶይ አድነኝ ብሎ ለተማጸነ ሁሉ ረዴትና በረከትህን የምትሰጥ የክርስቶስን ወንጌል በቃልህ ብቻ ሳይሆን በሕይወቴ የመሰከርክ ስለ እውነት የሞትክ የዘላለም ሕይወትን የወረስክ ታላቅ ጻድቅ ነህ። ቅዱስ ጊዮርጊስ ሆይ የአንተን ታሪክ ስናስብ የዘመናችን ፈተናዎች ሁሉ የትናንትና ያህል ይረሳሉ። የአንተ ጽናት የእኛን ድካም ያበረታል፣ የአንተ ትዕግስት የእኛን ጭንቀት ያቃልላል። በአንተ ታላቅነት፣ በቅድስና እልክ፣ በአምላክ ፊት ባገኘኸው ሞገስ በእኛም ላይ ምልጃህን አድርግልን። የሃይማኖት ጽናትን፣ የፍቅር ብርታትን፣ መከራን የመቋቋም አቅምን እንድናገኝ አንተ እርዳን የጠፉትን እንድንፈልግ፣ የተራቡትን እንድንመግብ፣ የታመሙትን እንድንጠይቅ፣ የተቸገሩትንም እንድንረዳ፣ ከኀጢአት እንድንርቅ፣ በጎ ሥራን እንድንሠራ፣ መልካም ሕይወት እንድንኖር አንተ አበርታን። ይህ የገና ጾም የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ልደት በናፍቆት የምንጠባበቅበት፣ የነፍሳችንን ቤት የምናጸዳበት የልባችንን ደጆች ለፍቅር የምንከፍትበት ከመንፈሳዊ ስንቅ የምንሰንቅበት ጊዜ ነው። በዚህ የጾም ወቅት ሰውነታችንን በንስሐ እያጠብን፣ ልባችንን በጸሎት እያሞቅን፣ ነፍሳችንን በበጎ ሥራ እያስደሰትን ወደ አምላካችን እንድንቀርብ ያግዘናል። ጾም የስጋን ጦርነት የምንረታበት የዓለምን ፈተና የምንሻገርበት የመንፈሳዊውን ዓለም በር የምንከፍትበት ከእግዚአብሔር ጋር የምንገናኝበት ንጹህ ድልድይ ነው። የገና ጾም ዘጠነኛው ቀን ሲታሰብ የቅዱስ ጊዮርጊስ ምልጃ ታክሎበት እኛ ሁላችንም መንፈሳዊ በረከት እንድናገኝ እንጸልያለን። የጀመርነው ጾም በረከት፣ የቅዱስ ጊዮርጊስ ረድኤት በሁላችንም ልብ ውስጥ ይግባ። የትሩፋት ዘመን፣ የፍቅር መዝሙር፣ የሰላም ወር በህይወታችን ሁሉ ይንገስ። በረድኤቱና በበረከቱ በምልጃውና በጸሎቱ ቅዱስ ጊዮርጊስ ይጠብቀን፣ ጾማችንን ይባርክልን፣ በረከት ይስጠን፣ ሰላምን ያድለን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ፣ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለት አቢሶች ፍቅር አንድነት ከሌላቸው ማህበር ጋር እንዳንተባበር በቅዱስ አጽረ መስቀል አጥረት አድነን ዘንድ እማልድሃለሁ። አቤቱ ከሰው ጋር ስምምነት የሌላቸው ሰዎች ሆነው ሰውን ከገንዘቡ ጋር አብረው ለመዋጥ የሚፈልጉ፣ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱትን ሁሉ ወደ እኔ አገልጋይ እንደዚሁም ይህን ጸሎት ወደሚከታተሉት እንዳይቀርቡ በሃያሉክ እንዳርቅልን በቸርነትህ አጹርም አንተ ክበበን። አቤቱ አምላካችን ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽራርያም እንዳጸና እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ከአመፀኛ ከተንኮለኛ ከሐሜተኛ ከሐሰተኛ ከዲያብሎስ መልእክተኛ በረዴታ አጹር ከልለን አቤቱ ይህን ዓለም ንቆ አጥቅቶ የንጉሠ ነገሥቱን ዘውድ አውልቆ በትረ መንግሥቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገሥት አደባባይ ለእውነት አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተቀጥቅጦ በመዶሻ ተቀጥቅጦ በመራጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊለ መንግሥት ስለተቀዳጀ ስለ ኃያሉ ሰማዕታት ስለ ቅዱስ ጊዮርጊስ ብለህ በጎ ሀሳባችንን ትፈጽምልን ዘንድ እርዳን፣ በትድግና ሐጹርም አንተ ጋርደን። አሚን በእውነት። አቤቱ የሊቀ ሰማዕታት የፍጡነ ረድኤት ቅዱስ ጊዮርጊስ አምላክ ሆይ መዓትህ የራቀ ምሕረትህ የበዛ ነውና፣ ክፉዎች በማህበር አንድ ሆነው ሕይወታችንን ለጥፋት ሰውነታችንን ለሞት ይፈልጓታልና በእኛ ላይ የተነሳሱ እሊ ዓመፀኞች ጠላቶቻችንን አስታግስልን። ስለ ሊቀ ሰማዕታት ስለ ፍጡነ ረድኤት ስለ ቅዱስ ጊዮርጊስ ብለህ ወደኛ ተመልከት በጠላታችን እጅ ተላልፈን እንዳንሰጥም በሊቀ ሰማታት ቅዱስ ጊዮርጊስ የምልጃ ሐጹረ ጸሎት አንተጠብቀን አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ በሚያውለበልቡ፣ እርምጃችንን ለማሰናከል በሚመክሩ፣ ለእግሮቻችንም ወጥመድን በሚዘረጉ፣ በመንገዳችንን እንቅፋትን በሚያኖሩ መተተኞች ወጥመድ እንዳንጠመድ ዙሪያችንን በማዳን ሐጹር ክበበን አድነን። አሜን በእውነት በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ቀጣይ ክፍል። ቅዱስ ጊዮርጊስም በዚህ ሌሊት ፀሐይ እስኪወጣ ድረስ ሲጸልይ አደረ። በማግስቱም ከሃዲያን ነገሥታት ኃያሉን ቅዱስ ጊዮርጊስን ወደ አደባባይ እንዲያመጡ ታዘዙ። መገንጢኦስ ንጉሥም ጊዮርጊስ ሆይ እኔ በፊት ታምራት ስታደርግ ላይ እወዳለሁ ብታደርግ ግን በፀሐይና በጨረቃ አምላክ በሰባው አማልክት በአማልክትም እናት በአርጤም ስም እምላለሁ። እኔ በአምላክህ በኢየሱስ ክርስቶስ አምናለሁ፣ አለው። ቅዱስ ጊዮርጊስ መልሶ አንተ እውነት እንዳትናገር አውቃለሁ፣ ነገር ግን የወደድከውን ተናገር አለው። ንጉሡም መገንጤዎስ፣ እነሆ በዚህ ቦታ ሰባ የእንጨት ወንበሮች አሉ። ከነዚህም ከሚያፈሩና ከማያፈሩ እንጨቶች የተሰሩ አሉ። አንተ ጸልየህ ስር እንዲሰዱ አጽቅና ቅጠል እንዲያወጡ የሚያፈሩት እንዳያፈሩ የሚያፈሩት እንዲያፈሩ ብታደርጋቸው እኔ በአምላክህ በኢየሱስ ክርስቶስ አምናለሁ አለው። አያሉ ቅዱስ ጊዮርጊስም ከንጉሱ ይህን በሰማ ጊዜ መልሶ እኔ የምጸልይ ስለ እናንተ አይደለም የፈጣሪን የአምላኬን ኃይል ያዩ ዘንድ ከናንተ ጋር ስለ ቆሙት ሕዝብ ነው እንጂ አለ። ያን ጊዜም በምድር ላይ ወድቆ ሰገደና ስለዚህ ሥራ ወደ እግዚአብሔር ጸለየ። ጸሎቱን ጨርሶ አሚን ባለ ጊዜ ጌታ ቅዱስ ጊዮርጊስን ባስነሳበት ዕለት እንደሆነው ከሰማይ መብረቅ ሆነ። በሰባው መናብርት ላይ ብርሃን ታየ። የእግዚአብሔር ኃይል ተገለጠባቸው። ስር ሰደዱ፣ በቀሉ፣ አጸቅና ቅጠል አወጡ። ሁሉም በእያንዳንዱ በየአይነታቸው ፍሬ አወጡ። ፍሬ ያልነበራቸው አፈሩ፣ ፍሬ የነበራቸው ግን አላፈሩም። ንጉሱና ሰባ ነገስትም በቅዱስ ጊዮርጊስ ጸሎት የሆነውን ባዩ ጊዜ አደነቁ። በደረቁ እንጨቶች ላይ ኃይልህን የገለጠ አጵሎን ሆይ አንተ ገናን አምላክ ነህ። ነገር ግን ገሊላዊውን ጊዮርጊስን በምን እንድንገለው አናውቅም አሉ። ከዚህ በኋላ ያ ከሃዲ የመዳብ አልጋ አምጥተው ቅዱስ ጊዮርጊስን በዚያ ላይ አድርገው ከበታቹ እሳት እንዲያነዱበት ክንድ ክንድ የሆኑ ችንካሮችም አምጥተው ግራቀኝ ጎኑን ከአልጋው ጋር እንዲቸነክሩ ታዘዘ። ቅዱስ ጊዮርጊስም ከአልጋው ጋር ተቸነከረ። ዳግመኛም እንጨት ጠራቢ ጠርተው አምጥተው ራሱን በምሳር እንዲፈልጡትና በጆሮና በአፍንጫው በላይ በታችም እስኪፈስ ድረስ ዝፍቱን አፍልተው በተከፈተው ጭንቅላቱ ውስጥ እንዲያፈሱበት አዘዘ። ያን ጊዜም ከራሱ እስከ እግሩ ድረስ ተቃጠለ፣ እንደ ሬሳም ሆነ። ዳግመኛም ችንካሩን ከጎኑ ነቅለው በበሬ አምሳል በተሰራ በብረት ቀፎ ውስጥ እንዲያስገቡ ታዘዘ። ቅዱስ ጊዮርጊስንም በብረት ውስጥ አደረጉት፣ ከበታቹም ዘንጉር ስኖባር በተባለ እንጨት እሳት አነደዱበት። ቅዱስ ጊዮርጊስም ሦስት ቀን ሦስት ሌሊት በውስጡ ሰነበተ። ቅዱስ ጊዮርጊስ በእግዚአብሔር ኃይል ይህን ሁሉ ይታገስ ነበር። ጌታም ቅዱስ ጊዮርጊስ ከመከራው ጽናት የተነሳ እንደደከመ ባየ ጊዜ በደመና ወደ እርሱ መጣ። እሳቱንም ከእርሱ ላይ አጠፋለት፣ ሰውነቱንም በሙሉ ፈወሰው። በበሬ አምሳል የተሰራውን የብረት ቀፎ ሰበረው፣ ከመሃሉም ለሁለት ሰነጠቀው። ብፁዕ ኃያል ጊዮርጊስም ታጥቦ ከመታጠቢያ ቤት እንደወጣ ሰው ከውስጥ ወጣ። ከዚህ በኋላ ጌታችን ሳመው፣ ኃይሉንም አሳደረበት። በፍጹም ምስጋናም ወደ ሰማይ አረገ። ቅዱስ ጊዮርጊስም ወደ እርሷ አቅንቶ ይመለከት ነበር። ቅዱስ ጊዮርጊስም በነገሥታቱ ፊት ቆመ። በሰውነቱም የቁስል ምክንያት ምልክት አልነበረም። ሕዝቡ ይህን በተመለከቱ ጊዜ የጊዮርጊስ አምላክ ኢየሱስ ክርስቶስ ሆይ፣ በአንተ አምነናል፣ እርዳን ብለው ጮኹ። ንጉሡም ወታደሮቹ ሕዝቡን ከበው በተሳለ ሰይፍ ራስ ራሳቸውን እንዲቆርጧቸው አዘዘ። በመጋቢት አስራ አንድ ቀን እሁድ እንዲገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። ቁጥራቸውም አምስት ሺህ ነበር። ቅዱስ ጊዮርጊስም በእግዚአብሔር ቸርነት ገድላቸውን እስኪፈጽሙ ድረስ ልቡናቸውን ያጽናናቸው ነበር። ጸሎታቸው፣ በረከታቸው ከአገልጋያቸው ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ጋር ከሁላችንም ከህዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በእያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ ወለተ ጥምቀት ወልደ ተስፋ ህይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል

ኃይለ ማርያም አስራተ ማርያም ወለተ ማርያም ስህነ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ተክለ ሚካኤል ወልደ ሚካኤል ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስ ወለተ ቂርቆስ እህተ ማርያም ጸገነት ወለተ ህይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ኪዳን አብተ ማርያም ፍቅረ ሚካኤል ፍቅረ ሚካኤል ወለተ ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ጽጌ ማርያም ሃና ማርያም ወለተ ሚካኤል ፍቅረ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም አና ማርያም አክሊለ ሰማያት ወለተ ማርያም ወለተ ማርያም ወለተ ማርያም አጸደ ማርያም ሁለተ ማርያም እሴተ ገብርኤል ፍቅርተ ገብርኤል ብርሃነ ገብርኤል ወለተ ሰንበት ወለተ ጻድቅ ወለተ ማርያም ወለተ ቂርቆስ ትዕግሥት ወለተ ጻድቅ ወለተ ሩፋኤል ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ፍሬ ሰንበት ወለተ ሚካኤል ወለተ ሰንበት ወለተ ሰንበት ቀጸላ ማርያም ዮርዳኖስ ገብረ ጊዮርጊስ ወለተ ገብርኤል ወለተ ጻድቅ ወለተ ማርያም እህተ ሚካኤል ወለተ ማርያም እና ኃይለ ኢየሱስ ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወለተ ገብርኤል ወልደ ገብርኤል ኃይለ ሚካኤል ወለተ ማርያም ወለተ ማርያም ወለተ ሰንበት እህተ ማርያም ወለተ ሚካኤል ወለተ ሚካኤል ፍቅርተ ማርያም ወለተ ሃና ወለተ መስቀል ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በህይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ይሁን፣ ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ወለተ ጽዮን ወልደ ሰማያት፣ ሙሉ ማሞ፣ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ህይወት በገነት በመንግስተ ሰማይ ያሳርፍልን፣ አሜን። እግዚአብሔር አምላካችን እስካሁን አሳት ጠብቆ ለዚህ ያበቃን፣ በቃን። የአባቶቻችን አምላክ ልውል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት